ጤና ይስጥልን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ የሚገባችሁን ሁሉ የምታደርጉበት እንዲሆን አብዝተን እንመኛለን። ክርስቲያኖች የሚያከብሩትን ይህንን የክርስቶስ ትንሣኤ በዓል ብዙ ሺህ ዓመታት በቆየ ሥርዓት በኢትዮጵያ ውስጥ በማስከበርና በማክበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግንባር ቀደም ነች። ቤተ ክርስቲያኗ ክርስትናን በመስበክ በኩር የሆኑ አያሌ ምሁራን ነበሯት፣ አሁንም ብዙ አሏት። ከእነዚህ ውስጥ አንዱ ለኢትዮ ፎረም በዓሉን አስመልክተው ጽሑፍ ልከዋል። ከቤተ ክርስቲያኗ የአሁን ምሁራን አንዱ ስለ ቀድሞ የቤተ ክርስቲያ ቀዳማ መምህር ስለ አሁኑ የብልጽግና ደቀ መዝሙር የጻፉት ይህ ጽሑፍ ወደ እናንተ ይቀርብ ዘንድ ወደናል። አጀንዳው ዳንኤል ክብረት ናቸው። ዳንኤል ክብረት ሀብትም ዝናም ታዋቂነትን ባገኙባት ቤተክርስቲያን አማካኝነት መንግስታዊ ስልጣን ከያዙ በኋላ ቤተክርስቲያኗ እንዴት ባለ መልኩ ተገልጣ ለጠላቶች እንደተከፈተች የሚያትተው ይህ ጽሑፍ የእሳቸውን ሚና በጴጥሮስ ወይስ በይሁዳ መንገድ ነው ብሎ ይጠይቅና ማብራሪያ ይሰጣል። ሰሞኑን ዳንኤል ክብረት አንድ ጳጳስ ይዘው ወንጪ የሄዱበትንና ልብ ያልተባለን አጋጣሚ ያስታውሳል። ይፈውሳሉ። አቡነ ማትያስን መስቀል ዘረፉ ያስባሉበትን ፈጠራም ይገልጻሉ። ፓትርያርኩን ከስልጣናቸው ለማውረድ ራሱና የደህንነት መስሪያ ቤቱ የሚመራው የጳጳሳት አውራጅ ኮሚቴ ተደራጅቶም ነበር ይላሉ። ዳንኤል ሲጥል እንጂ ሲመታ አይታወቅም። አስለቅሶ አብሮ ያለቅሳል አቁስሎህ ለቁስልህ ፋሻ ይሰጥሃል የሚሉት እኒህ የአሁን መምህር የቀድሞው የቤተ ክርስቲያኗ ታዋቂ ሰው ብኩርናቸውን ለብልጽግና ከመሸጣቸው በፊት በዚህች ቤተ ክርስቲያን መምህር የነበሩትን ዳንኤልን በብዙ ይገልጿቸዋል። ቤተ መንግሥቱ በቤተ ክህነቱ ላይ ለፈጸማቸው ጭካኔዎችና ጥፋቶች ሁሉ በትሩ ዳንኤል ክብረት መሆናቸውን አጋጣሚዎችንና ታሪኮችን እየጠቀሱ ይጽፋሉ። ከአሁኖቹ የቤተ ክርስቲያኗ ምሁራን አንዱ ስለ ቀድሞው የቤተ ክርስቲያኗ መምህር የከተቡትን ወደ እናንተ ማድረስ የዝግ ዝግጅታችን ትኩረት ነው። ጸሐፊው ሹመኛውን ዳንኤል ክብረትን አንተ እያሉ ገልጸዋቸዋል። እኛም እንደ ጸሐፊው እንዲሁ እያልን እንቀጥላለን። በድጋሚ መልካም በዓል እየተመኘን ወደ ዝግጅቱ እንግባ። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ሰሞነ ሕማማትን አክብረው በዓለ ትንሣኤ ላይ ይገኛሉ። ይህ ጊዜ ከጳጳሳት እስከ ምዕመናን ወደ ውስጥ የሚመለከቱበት የቤተ ክርስቲያንን ነፍስ የሚፈትሹበትና አንድነቷን አደጋ ላይ የሚጥሉ ኃይሎችን በጾምና በጸሎት የሚፋለሙበት ወቅትም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ አምናው ሁሉ ዘንድሮም ወደ ተቀደሰው ሰሞነ ሕማማት የገባችው የራሷን ወቅታዊ ሕማም ተሸክማ ነው፣ በስርዓተ አምልኮ ብቻ ሳይሆን በህያው እውነታ። አሁንም የአገዛዙ ፖለቲካዊ ጭነት አለባት። አሁንም ሥርዓታዊ ቀንበር አለባት። አሁንም መዋቅራዊ ሥርዓት አለባት። ማባሪያ የሌለው መከራ ውስጥ ነች። ዛሬም ካህናቷና ምዕመኗ በአገዛዙ ጦር በግፍ እየተገደሉ ከቀያቸው እየተፈናቀሉና በድሮን እየተጨፈጨፉ ነው። ቤተ ክርስቲያን ሰሞነ ሕማማትን እያከበረች በምትገኝበት በዚህ ጊዜ ገዳማት አድባራትና አብነት ትምህርት ቤቶች በታንክና መድፍ እየታረሱ ነው። ክርስትና የሚነሱ ሕፃናትና ክህነት ሊቀበሉ የተዘጋጁ የአብነት ተማሪዎች እንደ ቤተልሔም ሕፃናት በድሮን በግፍ እየታረዱ ነው። ሊቃውንቶቿ የሽበት ዕድሜያቸውን እንዳይኖሩ ተነፍገው በየፍርክታው እየተገደሉ ነው። ዓለም በቃኝ ብለው ገዳም የገቡ ወንድ መነኮሳት እየተረሸኑ፣ ሴት መነኮሳትም እየተደፈሩ ናቸው። ቤተ ክርስቲያኒቱ የትግራይን ጦርነት ተከትሎ ስንጥቅ አጋጥሟት የትግራይና የአዲስ አበባ ሲኖዶስ የሚል ፍንክት ላይ ምናት በዚህ ህማማ ውስጥ ዳንኤል ክብረትና ሚናው ከጊዜ ወደ ጊዜ አሳሳቢ እየሆነ መጥቷል። የውስጥ አዋቂ መረጃ ሰጪና የመከራዋ ሰበብና በደል ፈላጊ ሆኖ ከማገልገሉ ባሻገር ብልጽግና ወለድ ለሆነው ህመሟ አጋፋሪ፣ አብይ ቀመስ ለሆኑ እንግልቶቿ አኳኳይ፣ ብርሃኑ ጁላመር ለሆነው ውድመቷ ፈለጋ ስዋቢ፣ የሐሰት ትርክት አቆነጃጅ ሆኖ ከተገለጠ እነሆ ሰባት ህማማትን አሳለፈች። ዳንኤል ክብረት የአብይ የጥፋት እጅና የመውጊያ ብረት ሆኖ ከማገልገል ሚናው ተነስተን በዚህ በምንገኝበት በዓል ዳንኤል ክብረት በይሁዳ ወይስ በጴጥሮስ መንገድ ብለን ብንጠይቅ ተገቢ ነው። በክርስትና ምሳሌያዊ አጽናፈ ዓለም ውስጥ የታቀደ ክህደት እና የፍርሃ ክህደት በሁለቱ ዋና ዋና ሰዎች ተገልጸዋል፤ በአስቆርቱ ይሁዳና በስምዖን ጴጥሮስ። ይሁዳ የታቀደ ክህደት ወይም ቢትርያል መገለጫ ሲሆን፣ ቅዱስ ጴጥሮስ ደግሞ የፍርሃ ክህደት ወይም ድንያል መገለጫ ተደርጎ ይወሰዳል። በተለይ አምነው አስበውና አቅደው ክህደት የሚፈጽሙ ሰዎች በይሁዳ ይመሰላሉ። የዘመናችን አይነተኛው ይሁዳ ደግሞ ዳንኤል ክብረት ነው። የአስቆሮቱ ይሁዳ ለኢየሱስ ክርስቶስ የውጭ ሰው አልነበረም። በክብር አጠገቡ የሚቀመጥና ወደ ደረቱ ተጠግቶ የሚያናግረው ሐዋርያው ነበር። ገንዘብ እንዲያስተዳድር በሐዋርያቱ ላይ የተሾመም ነበር። ኢየሱስ ክርስቶስ ሐዋርያቱን ያስተማራቸውን ትምህርት እሱም ተምሮታል። ኢየሱስ ክርስቶስ ታምር ሲያደርግ አይቷል። ዘወትር ሐዋርያቱ ወንድሞቼ፣ በጎቼ፣ ወዳጆቼ፣ የእኔ የራሲ ወገኖች እያለ በፍቅር ሲጠራቸው ይሁዳንም ጠርቶታል። ይበልጡን ደግሞ በመሳም አሳልፎ በሰጠበት በዚያች የጭንቅ ምሽት ወዳጄ ብሎ ጠርቶታል። ዳንኤል ክብረትም እንዲሁ ነው። የክርስቶስ አካል ለሆነችው ቤተ ክርስቲያን የውጭ ሰው አልነበረም። እጅግ የቀረበና የከበረ ልጇ ነበር፣ ያውም ጓዳ ጎድጓዳዋን የሚያውቅ አስቀድማ የሥላሴ ልጅነትን በጥምቀት ሰጥታ ያከበረችው፣ በኋላም የድቁና ማዕረግ ክህነት ሰጥታ የሚስጥረ ክህነት ተሳታፊ እንዲሆን የፈቀደችለት፣ የእግዚአብሔር ገንዘብ በሆኑ ምእመናን ላይ በመምህርነት የሾመችው ልጇ ነበር። የቤተ ክርስቲያናቱን ተአምር ያየ ብቻ ሳይሆን ታምሯን በቃልና

ድንቅ መምህርም ነበር። ገዳማቷን አስሶ ብራኗን አገላብጦ ገድላቷን አመሳክሮ መጽሐፍትን ቢጽፍ መሐዘ ጥበባት የተሰኘውን የአይናማዎቹ ሊቃውንት የማዕረግ ስም ሰታ አክብረውና አልቀው ነበር። በርካታ የሥነ ምግባር ነቀፋ ያለበት መሆኑን ብታውቅም ከሰማያዊ እራት ብቻ ሳይሆን ከምድራዊውም እራት አለየችውም። ይኸውም ዝና ቢያገኝ በሷ ሀብት ቢያፈራ በሷ ክብር ቢቀዳጅ በሷ ውጭ አገር ቢመላለስ በሷ የአደባባይ ሰው ቢባል በእሷ ነበር። ጠቅላይ ሚኒስትር አብይም የሚያውቁት በቤተ ክርስቲያን አውደ ምሕረት ባገኘው እውቅና እንጂ በቤተ መንግሥት እውቅና አልነበረም። በጊዜው ቤተ ክርስቲያን የሚቀርብበትን የሥነ ምግባር ነቀፋ መርምራ ጥላው ቢሆን ኖሮ ዛሬ አብይ ያነሱትም ነበር። አብይ እንዳነሱት ቤተ ክርስቲያን አነሳችው። ሆኖም ግን ይሁዳ ከክርስቶስ ጋር ያለውን ቅርበት ተጠቅሞ ክርስቶስን አሳልፎ የመስጠት የታሰበበት ክህደት እንደፈጸመ ሁሉ ዳንኤል ክብረትም ለቤተ ክርስቲያን ያለውን የእውቀትና የልምድ ቅርበት በመጠቀም ለብልጽግና ቁንጮ ለከት የለሽ ፍላጎት አሳልፎ በመስጠት ክህደት ፈጽሟል። ይሁዳ ክርስቶስን አሳልፎ ስለመስጠት ከአይሁድ አለቆች ጋር በሚስጥር መከረ። ዳንኤል ክብረት የቤተ ክርስቲያንን አስተዳደራዊ መዋቅር ስለመቆጣጠር በቤተ ክርስቲያኒቱ አገልግሎት ተጽዕኖ ፈጣሪ ማኅበራትና ግለሰቦችን ስለማዳከምና ስለማግለል ከብልጽግና አለቆች ጋር በሚስጥር መክሯል። የብልጽግና አለቆችም ከዳንኤል ጋር የመከሩትን የቤተ ክርስቲያን መዋቅርን የመቆጣጠር ምክር እውን የሚያደርጉላቸውን ጳጳሳትንና የመምሪያ ኃላፊዎችን፣ የሰንበት ትምህርት ቤት ማኅበራትን አመራሮችን፣ ሰባኪያንና ዘማሪያንን ከሀገር ውስጥና ከውጭ አጉረ ስብከት ፖለቲካዊና ጎሳዊ ታማኝነትን ማዕከል አድርገው መልምለዋል። ከዚህም በላይ በአሁኑ ሰዓት ዳንኤል ክብረትና የብልጽግና አለቆቹ በግንቦቱ እርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤም በፖለቲካዊ ታማኝነታቸው አስቀድመው የመለመሏቸውን ሁለት ጳጳሳትን የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ለማድረግ በየጳጳሳቱ ቤት ቅስቀሳና ማስፈራራቱን ተያይዘውታል። ከሰሞኑ አቡነ ሳይሮስና ዳንኤል ክብረትን ወንጪ ሐይቅ ላይ ወደሚገኘው ጥንታዊው የቅዱስ ቂርቆስ ገዳም የሄዱትም ለዚሁ ምክር እንጂ ለመሳለም አለመሆኑ ተረጋግጧል። ጌታውን አሳልፎ የሚሰጥበትን ምቹ ጊዜና ቦታ አድፍጦ ጠበቀ። ጠብቆም አልቀረ፤ ጊዜና ቦታ ተስማሙለት። ሐሙስ ምሽትና ጌቴሴማኒ ተገናኙ። ፍቅርና ክህደት ተያዩ። ክርስቶስ በፍቅር ይሁዳ በክህደት ሳመው። በዚሁ ቅጽበት እሳትና ገመድ የያዙ ወታደሮች ክርስቶስን እያዳፉ አሰሩት። ከዚህም በላይ ይህች ምሽት ክርስቶስን ለመስቀል ከዚህ በፊት የማይስማሙት ሮማውያንና አይሁድ በይሁዳ ምክር የተስማሙባት ናት። ዳንኤል በጠባዩ አድፋጭ ነው። ሲያጠቃም ምቹ ጊዜና ሁኔታ ጠብቆ ነው። ይህንን ያስተዋሉ የቅርብ ጓደኞቹ ዳንኤል ሲጥል እንጂ ሲመታ ይታወቅም ይሉታል። አስለቅሶህ አብሮህ ያለቅሳል። አቁስሎህ ለቁስልህ ፋሻ ይመጣል አድምቶህ ደመላሽ ሆኖ ይመጣል ጥላቸውን ፊቱ ላይ አይታየውም ሊያጠቃ ከፈለገ በአንድ ወቅት ጠላቴ ከሚላቸው ጋር እርቅ አውርዶ ልትመለከተው ትችላለ። በዘመን ኢህአዴግ ያሳደገውን ማህበር ሊያጠቃ ሲፈልግ የነስብሐት ነጋና የወይዘሮ ዋዜም መስፍን ወዳጅ መስሎ እንደተወነው ማለት ነው። እጅግ ሲበዛ ምስጢራዊና ሴረኛ ነው። በሀገር ላይ ረቂቅና መጠቅ ያሉ ተንኮሎች ከታዩ የአብይ ሳይሆኑ የዳንኤል ክብረት ናቸው። አብይ የዳንኤል ተንኮልና ሴራ ጎበዝ ኮራጅ እንጂ የእሱ አስኮራጅ ሊሆኑ አይችሉም ሆኖም ግን የኮረጁትን ለመተግበር ትጉ ናቸው። ዳንኤል ክብረት ይህንን የአድፋጭነትና የምቹ ጊዜ ጠባቂነት ጠባዩን ቤተ ክርስቲያን ላይ በሚገባ ተጠቅሞታል። እዚህ ጋር የዳንኤል ክብረትን ሐሙስ ምሽቶች እናስታውስ። የመጀመሪያው ሐሙስ ምሽት የትግራይ ጦርነት ነበር። በትግራይ የሃይማኖት ልሂቃን ላይ ይዞት የቆየውን ጽኑ ጥላቻና ቂም የተወጣበት ምቹ ጊዜ ነበር። በሱ ትእዛዝ ሰጭነት በደህንነት መሥሪያ ቤቱ ድጋፍና በአዲስ አበባ ሀገረ ስብከት ፈጻሚነት ከሁለት መቶ በላይ የትግራይ ተወላጅ የሃይማኖት ልሂቃን እንዲባረሩና እንዲታሰሩ ተደረገ። ሁለተኛው ሐሙስ ምሽት ደግሞ በትግራይ ህዝብ ላይ የደረሰውን እልቂት ብፁዕ ቅዱስ አቡነ ማቲያስ ያወገዙበት ወቅት ነው። ቅዱስነታቸውን ከህዝብ ለመነጠልና ከፕትርክና ለማውረድ ምቹ ነው ብሎ በማሰብ የተንቀሳቀሰበት ጊዜ ነበር። የቅዱስነታቸውን አባትነት የሚያጥላሉ ቃለ መጠይቆችንም ለሚዲያ ሰጥቷል። ቅዱስነታቸው በትግራይ እየደረሰ ስላለው መከራ የሰጡት መግለጫ ቤተ ክርስቲያንን የማይወክል መሆኑን የሚገልጽ መግለጫ የወቅቱ የሲኖዶሱ ጸሐፊ የነበሩት አቡነ ዮሴፍ እንዲያወጡ ያስደ ያደረገውም እሱ ነበር። ከዚሁ ጋር በወቅቱ ፓትርያርኩን ከስልጣናቸው ለማውረድ ራሱና የደህንነት መስሪያ ቤቱ የሚመራው የጳጳሳት አውራጅ ኮሚቴ አደራጅቶም ነበር። በእርሱ ምክር ከዚህ በፊት በጠላትነት የሚፈላለጉ ጳጳሳትም የተስማሙበት ጉዳይ ነበር። ሆኖም ጉዳዩ ወደ ሚዲያ ከወጣ በኋላ በምእመኑ ተቃውሞ የእሳቸው ከስልጣን የመውረድ ነገር ከሸፈ። ይህ ሲከሽፍ ሌላ ሴራ ተጎነጎነ። ቅዱስነታቸው ላይ ጫና በማብዛትና እሳቸውም ጫናውን ተማረው እንደ አቡነ መርቆሪዎስ ከሀገር እንዲሰደዱ ማድረግ ነበር የቅርብ ረዳቶቻቸውንና ጠባቂዎቻቸውን ማሰር የእሳቸውን ሀገረ ስብከት የነበረውን አዲስ አበባ ሀገረ ስብከትን እንዲነጠቁ አድርጎ ለብልጽግና ታማኝ ጳጳሳት መስጠት፣ ከውጭ ዲፕሎማቶችና አምባሳደሮች ጋር ሲገናኙ በቤተ ክህነት ውስጥ ያሉ የብልጽግና ሰዎች እንዲቀመጡ ማድረግና ንግግራቸውን መቆጣጠር፣ ወደ እሳቸው የሚገቡና ከእሳቸው መሃልም የሚወጡ ሰዎችን ስም መመዝገብና ማስፈራራት፣ ከሀገር ቅርስ ይዘው ሊወጡ ሲሉ ቅርሱ እንደተያዘ አድርጎ የሚዲያ ዘመቻ መክፈት ተጠቃሽ መገለጫዎች ነበሩ። ሶስተኛው ሐሙስ የዳንኤል ምሽት በኦሮሚያ የተከናወነው ህገወጥ የጳጳሳት ሹመት ነው። በኋላ ከሿሚና ከተሿሚ አባቶች እንደተረጋገጠው የህገወጡ የጳጳሳት ሹመት ፕሮጀክት ባለቤት የአራት ኪሎ ቤተ መንግሥት ነው። የዚህ ህገወጥ ሹመት ዋና አጋፋሪ ደግሞ በአንድ ወቅት በነ አቡነ መርቆሬዎስ ላይ ቀኖናን ጣሱ ብሎ ዘመቻ ከፍቶባቸው የነበረው ዳንኤል ክብረት ነው። ቀን ቀን ህገወጥ ሹመቱ መቼ የትና እንዴት መከናወን እንዳለበት ከነ አቡነ ሳይሮስ ጋር እየመከረ ማታ ማታ ደግሞ ሹመቱ እንደማይከናወን ከነ አቡነ አብርሃም ጋር ይመክር ነበር። ቆይቶ እንደታወቀው ከነ አቡነ አብርሃም ጋር ያደረገው የነበረው ምክክር ቤተ ክርስቲያኒቱ ቀድማ እርምጃ በመውሰድ ህገወጥ ሹመቱን እንዳታስተጓኩል ለማዘናጋት ነበር። ዳንኤል ክብረት እንደ ይሁዳ ወይስ እንደ ጴጥሮስ የሚለው የመምህሩ ጽሑፍ ሲቀጥል እንዲህ ይላል፤ የቅዱስ ሲኖዶስ ምልአተ ጉባኤ በሕገ ወጥ ሹመቱ በሿሚነትም ሆነ በተሿሚነት የተሳተፉ አባቶች በቆነና ቤተ ክርስቲያን መሠረት ይቅርታ እየጠየቁ እንዲመለሱ ወሰነ። ውሳኔውን ተከትሎ አንዳንድ ተሿሚ መነኮሳት የፌዴራል ፖሊስ በለበሱ የኦሮሚያ ልዩ ኃይል አባላት ከሚጠበቀው ማረፊያቸው እየተደበቁ በመውጣት የይቅርታ ደብዳቤያቸውንና የጵጵስና ልብሳቸውን ለቅዱስ ሲኖዶስ ጽህፈት ቤት ማስገባት ጀመሩ። በዚህ የመነኮሳቱ ድርጊት የተደናገጠው አገዛዙ ሶስት ነገሮችን አደረገ። አንዱ ይቅርታ እየጠየቁ የሚመለሱ መነኮሳት በታጣቂዎች እየታፈኑ እንዲታሰሩ ሆነ። ሁለተኛው የትኛውን መነኩሴ መንግስት ካዘጋጀለት ማረፊያ ሆቴል እንዳይወጣ ግድ ይህ ሁሉ እርምጃ ስጋቱን ሊያስወግድለት ባለመቻሉ ወደ ሶስተኛውና የዳንኤል ክብረት ሴራ እንደሆነ ወደ ተረጋገጠው እርምጃ ተሸጋገረ። ይኸውም የችግሩ ፈጣሪ የሆኑትን ጠቅላይ ሚኒስትር አብይን ነፃ የሚያወጣ እርቅ ማውረድ ነበር። በዚህ መሰረት በሕግ ወጥ ሹመቱ በሿሚነትም ሆነ በተሿሚነት የተሳተፉ አባቶች በቆነና ቤተ ክርስቲያን መሰረት ይቅርታ ሳይጠይቁ ክቡር ጠቅላይ ሚኒስትር አብይ ባስማሙን መሰረት ወደ ስራ መደባችን እንድንመለስ እንጠይቃለን የሚል ደብዳቤ እያስገቡ እንድመለሱ ሆነዋል። ዛሬ በዚህ መልኩ የተመለሱት አባቶች ለቤተ ክርስቲያን መስቀል ሆነውባታል ይሁዳ ጌታውን በ30 ብር የሸጠው በአይሁድ አለቆች ተመልምሎ ወይም ገፊ ፖለቲካዊ ፍላጎቶች ኖረውት ሳይሆን ገንዘብ ወዳድነቱና ስግብግብነቱ እንደሆነ የመስኩ ምሁራን በሰፊው አትተዋል ዳንኤል ክብረት ቤተ ክርስቲያንን ለአገዛዙ ስርዓታዊና መዋቅራዊ ጥቃት የሸጣት በእቅድ ተመልምሎና ፈቅዶ ነው ይህንንም ራሱ አምኜበት ነው ሲል በተደጋጋሚ በአደባባይ ተናግሯል ልክ እንደ ይሁዳ የታሰበበትና የታቀደበት ክህደት ነው ይሁዳ ለሁለታው ሰላሳ ብር እንደተመዘነለት ሁሉ ለዳንኤል ክብረትም የአማካሪነት ስልጣን ተመዘነለት። ሰላም ይሰም ያልኩት ወስዶ ከጅ የበላ ወዳጅ ይሁዳ ይታል ከረብኝ ወደ ኋላ። እዚህ ጋር አንድ ነገር ልብ ማለት ያስፈልገናል። ይኸውም ይሁዳ በጌታው ላይ ያላሳየውን ጭካኔ ዳንኤል በቤተ ክርስቲያን ላይ አሳይቷል የሚለው ነው። ይሁዳ ክርስቶስን ለሮማውያን ጠባቂዎችና ፖለቲካዊ ፍላጎት አሳልፎ አልሰጠም። ዳንኤል ግን የቤተ ክርስቲያንን ተቋማዊ ነፃነት ለመንግሥት ፖለቲካዊ ፍላጎት አሳልፎ ሰጥቷል። ቤተ ክርስቲያን ለራሷ የሚበጁ አሰራሮችንና ፖሊሲዎችን የሚያዘጋጁ ምሁራንና ልጆቿን የፖለቲካ ታፔ ላይ የለጠፈ እንዲታሰሩ እንዲደበደቡና እንዲሰደዱ ምክንያት ሆኗል። ቤተ ክርስቲያን በኮሪደር ልማት ሽፋን በርካታ ቦታዎች የተወሰዱባት፣ ሕንፃዎችም የፈራረሱባት፣ ምዕመኖቿም የተፈናቀሉባት ቢሆንም ቅሉ እሱ ግን ምንም ጉዳት ያልደረሰባትና ተጠቃሚ እንደሆነች አድርጎ በቅርቡ በሰጠው ቃለ መጠይቅ አብራርቷል። አገዛዙ ቅቡልነት እንዲኖረው ለማድረግ በየበዓላቱ በሚያዘጋጀው ጽሑፍ የአገዛዙን ቁንጮ ክርስቶስ አድርጎ ማቅረቡ ሳያንስ ዛሬ ክርስቶስን በአካል አየሁት የሚል ክህደት በክርስትና ስም ፈጽሟል። ይህንን ሁሉ ክህደት በቤተ ክርስቲያን ላይ ፈጽሞ አሁንም ዲያቆንና መዋዘ ጥበባት እየተባለ ይጠራል። እስካሁን ወይ ስሟን መልስ ወይ እሷን ምሰል የሚለው ጳጳስም ሆነ መነኩሴ ቤተ ክርስቲያንም ሆነ ማህበር አልታየም። የዳንኤል መንገድ ከጴጥሮስ ይልቅ የይሁዳን መንገድ ይመስላል። ይሁዳዊ ክህደትና ቅጥፈት ሥርዓታዊ ባህሪ በሆነበት የብልጽግና መንደር የዳንኤል ክብረት እንዲመሆን ሊያስገርምም ሊያሳፍርም አይችል ይሆናል። ከዛሬ አስራ አንድ ዓመታት በፊት በሰሞነ ህመማት ማርያምና ይሁዳ አርብነውና ቀኑ በሚል ርዕስ ስለ ክህደት አስከፊነትና ስለ መታመን ዋጋ፣ ቤተ ክርስቲያንን አሳልፎ መስጠት ስለሚያመጣው ጉዳት አጥብቆ ለሰበከው ዳንኤል ክብረት ግን ምጸት ነው። ለራሱ ክብር ላለውና ትንሽ የሞራል ልኬት ለሚኖረው ሰው ቢቻል ጥፍር ውስጥ የሚያስደብቅ ውርደትም ነበር። ችግሩ ግን ብልጽግና በኖሮቻቸው የሚያጌጡ ሰዎች ስብስብ መሆኑ ነው። ነውር አክባሪዎች እራሳችንን ወቀስነው ሀቃችንን ማየት ቻልን ወይ ነው ትልቁ ነገር። ለሰው ከእግዚአብሔር የተሰጠው ሶስት የማወቂያ መንገድ አለው፣ አእምሮ፣ ልቡና እና ስሜት። የይሁዳ ክህደት ክርስቶስን አላጠፋውም፣ ይሁዳን አጠፋው እንጂ። በብርሃነ ትንሣኤ መገለጡን አልከለከለውም፣ እሱ ትንሣኤ ክብርን አቅጣ እንጂ። የዳንኤልም ክህደት ቤተ ክርስቲያንን አውኳት ሊሆን ይችላል እንጂ አያጠፋትም፣ ከትንሣኤዋም ሊከላከላት አይችልም። ማኅበራዊ መሠረቱን ለከዳበት የማኅበራዊ ጉዳዮች አማካሪነት ሥልጣን ቢመዘንለትም ሀገርን አኬልዳማ የደም መሬት አደረጋት እንጂ አላጸናትም። ምርጫው የራሱ ነው። ይሁዳ ነጻ ፈቃዱን ተጠቅሞ የውርደት ሞትን መርጧልና፣ ዳንኤልም ወይስ ከመጨረሻው ይሁዳን መሆን አሊያም ዳግም እንደ ቅዱስ ጴጥሮስ የንስሐ አንባን አንብቶ ወደ ልቦናው መመለስ። ዛሬ ኢትዮጵያ ውስጥ አንዳንድ ሃይማኖት አባቶች የእውነትና የፍትህ ምስክርነታቸውን ትተው ያገዛዙ የግፍ ተላላኪዎች ሆነው እያገለገሉ ይሆናል። የፖለቲካ ሥልጣና ፈጮሌዎች ሆነውም እያቆነጃጁ ይሆናል። ሆኖም ግን የኢትዮጵያን ትንሣኤ ሊያቆሙ አይቻላቸውም። ለኢትዮጵያ ትንሣኤም ምስክርነት የሚበቁት የሚያስቡና የሚያጓጉ የህልም ቃላትን የያዙ የፖለቲካ ዶሴዎችንም የተሸከሙ ልሂቃን ሳይሆኑ ይህንን ድቅድቅ ጨለማ በብርሃን ለመለወጥ ራሳቸውን ያጸኑ ናቸው። መልካም በዓል በመመኘት በዚሁ እንሰናበታለን። በቀራንዮ ላይ ታየ፣ ጎልጎታ ላይ ታየ።